እናትየውን ኔትወርክ ነቅሏታል። አካል ምላሴ ማለማለት አለብኝ። እናትየውን ኔትወርክ ነቅሏታል። አካል አስገቧት፣ ሞዲሬተሮች ፕሊስ። ታንክ ዩ። ከዛ ሀቢባዬ ሂድና ናገር። እሺ፣ እኔ ያመጣውን ሰው ነው ደላላ የምንለው። በዛ ሳይዝ አይቻት ነው ደላላ ያልኳት፣ ግን እኔ እሷን ማለት ነው ምን ጥፋት አጥፍቼ? በሰዓቱ የሞተው የጠፋው ሰው ነው ዙሪያ ጥምጥ። በጣም ተደክሚያለሽ ማሬ፣ አዳምጭኝ። እኔ አንድ ሰው ተቸገርኩኝ፣ ሀቢባ እባክሽ በጣም ቸገረኝ፣ ልጆቼን ማበላቸው ነገር አለ ኢትዮጵያ ኑሮ ከበደኝ እባክሽ ብሎኝ፣ ጎረቤቴን አንድ አረብ እባክሽን፣ ሰራተኛ ከፈለግሽ ከዚህ ሀገር ከምትቀሪ በቀነሰ ደሞዝ ከኢትዮጵያ እኔ ሰው ላገናኝሽ፣ አንዲት በጣም የተቸገረች ወገን ያለች ብዬ ባገናኛና አመጣት፣ ደላላ ነኝ። ደላላ ነኝ። አንድ ሰው ረዳው፣ ደላላ ነኝ። እርዳታ ሌላ ገንዘብ ማያውሰድ ላይ ሀቢባዬ ሲያመጣው፣ ኢትዮጵያ ሲያመጣው ለምን አፍሩ ኢትዮጵያ በነፃ መውጣት ይቻላል ወይ? እኔ መጀመሪያ ለእናትየው ቅድሚያ እንስጣት። ሲጀመር የኢትዮጵያ ኔትወርኩን ይነቅላታል። እኔ እና እናንተ እንደርሳለን። ለእናትየው ቅድሚያ እንስጣት። ሌትስ ጎ እናትየው ጋር እንሄድ። ኢትዮጵያ ነጻ የሚያስወጣሽ አካል ካለ እዚሁ በራሱ ስለሚያመጣችሁ ነው። እናንተ ግን በራሳችሁ መንገድ ቪዛ እና ትኬት ካገኛችሁ ግዴታ ለኤጀንሲው ከፍላችሁ ነው የሚያሳልፋችሁ። እሺ፣ እሷ እስክትመጣ ቀጢ፣ ፍቅር፣ ሳራ እናትየው እየው፣ መልስ እስክትገባ ከዛ የእሷን እንትን ቮይስ አሰማችኋለሁ። ባዬ ይሄ ገንዘብ እሷ ሀምሳ ሺህ ብር ያለችው ገንዘብ ማለት ነው፣ ለኪሷ የሚገባ ገንዘብ ነው። እናቷ ከፍላለች ለኢትዮጵያ ደላላ፣ እዛ ላለው ደላላ ትብብር ከሆነ እሷ ደላላ ካልከፈለችም አልከፈለችም የከፈለችው የከፈለችው እናቷ ትገባለች። አሁን እኮ እና ለይኬ ሀቡዬ እዚህ ጋር ምን እንደሚደረግ ያለ ታውቂያለሽ? እመቤቴ ነው ድንግሏን። እናትየዋን የእሷ ወንድም ቁጭ አድርጎ ሲሞላት ነው የነበረው። ድንግሏን ምስክር አለ። ይኸው እዚህ ጋር ዘላለም ዞል የሚለውን አስገባው። ዞል የሚለውን አስገባይ፣ አስገቢው። ዞል የሚለውን ወንድሟ ነው። ከፈለግሽም ሌሎች ጎረቤቶችም ይመጣሉ። እሺ፣ ዞል ዞል። ጻፍኔ ነኝ በል ያለስን ስማትስቸው አንቺ ሲደወልልሽ ለምን ስልካ አታነሽም? አንድ ወረቀት ረቀጥ ነው ሁለት። ማን ደውሎልኝ? ለእኔ ማን ደውሎልኝ? አንቺ ግን ማሙሽ የሚባል አለ ማሙሽ የሚባል አለ ሁልጊዜ ጊዜ ማታ ማታ ምናምን ነገር እያለ ይደውላል። ወንድሟ ቁጭ አድርጎ እየመከራት ነው። ቁጭ አድርጎ ሌኪ በእንደዚህ ልመን አይደለም። እሺ በእንደዚህ አይነት አይደለም። እርዳታ መሰረሰ ኦኬ። ነብሷን ይማራት። ትንሽ ልጅ ልጅ የሞተችው በእሷ ስም በእሷ ስም ብር አይሰለምድ ለምንድን ነው ማንም ፈልጪ ማንም ፈርቼ ማንን ፈርቼ? ትክክለኛውን ነው የማወራው ያለሁት፣ ትክክለኛውን ነው የማወራው ያለሁት። ዞ ላይ የማን ወንድም ነው? ዞ ላይ የማን ወንድም ነው? የአንች ወንድም ነው ወይስ የእኔ ወንድም ነው? እሱ ሁሉን ነገር ያውቃል፣ ሁሉ ነገር ያውቃል እሱ። እዛ አብሮ አደጓት ውሮ ቤቷ ናትዬው ትገባለች እሺ ወንድም እያው ነ ይህ አስገቢያቸው ሁሉንም አስገቢያቸው አንድ ጎረቤት ኔቶ ተበላሽ ኳት ነው ትመለሳለች። እናት እያው ዛታ ማስፈለገ ሞራላ ትመለሳለች። ወንድም ያን የምታውቀውን ተናገር፣ ችግር የለ። እሺ አብይ፣ አመሰግናለሁ በቅድሚያ። ያው ያለው ነገር እዚህ ያለው ነገር ሀቡ፣ በጣም የሚያስጠላ ነገር ነው ስለሽ። ገንዘብ ገብቶላቸው አልገባልንም፣ ገንዘብ ገብቶላቸው ማለት ነው። ሰው ሙሉ ጎረቤት ያውቃል እንዳልገባ፣ አልገባልኝም እንዳለች ማለት ነው። አልገባልኝም እንዳለች ሙሉ ጎረቤት ያውቃል እንደገባላት ደግሞ ማስረጃ አለን የቮይስ ማስረጃ አለን የደረሰ ማስረጃ አለን ቮይሱን እንት ከተመቸሽ እኔ እልክልሻለሁ ሁሉንም ነገር ማለት ነው ገባሽ አሁን ሀዘናችንን እንዳናዝን ነው እያደረጉን ያሉት እኔ አሁን ቃልዬ ማለት ሂስቶሪ ላይ ገብተሽ ማየት ትችያለሽ ትንሽ ዬ ወንድም አላት ትንሽ ወንድም አላት እሷ እሱ እንደሆነ ወንድማቸው አያውቁም እኔ እንደሆንኩኝ ነው የሚያውቁት የቃልዬ ማለት ነው ገብቶሻል ይሄ ምንድን ነው? በጣም ቅርበት በጣም ቅርበት ከሚባለው በላይ አብረን አንድ ላይ ጨካብ ኩታን ያደግን ሰዎች ነን። ቤታችንን ብታየው እንደዚህ ፍለፊት ለፍለፊት ማጠገብ ነው በቃ ግድግዳ፣ ምንም የሚለየው ነገር የለም። ገብቶሻል። አሁን እኔ በቃልዬ ጉዳይ እንደዚህ አይነት ነገር ማድረግ ፈጽሞ በጣም እኔ በጣም ከሃይምሮ በላይ ነው። እነሱ እንዴት እንደሚያስቡት አለቅ። ልጄ ጉርጓድ የገባችበት ልግባ፣ ገንዘቡ ከተላከ ወደ እኔ ልጄ የገባችበት ጉርጓድ ልግባ ነው ያለችው ሰው። ችግር የለውም ማስረጃ ካለ ማስረጃ እናቀርባለን። ገብቶሻል። አሁንም እሪና ካጠፋች ትጠየቅ እኔ ወይ ወንድም ምናምን የሚባል ነገር የለም። ህሊናሽ ህሊናሽ አያስቀምጥሽ ገብቶሻል። ህሊና አያስቀምጥሽ። እኔም ካጠፋሁ ልጠየቅ። በዙሪያው ጎሮቤት አሉ ያሉ እንዳለ እየነገርኳቸው ቋቸው ይጠየቁ። ሁሉም ጥፋተኛ ከሆኑ ሁሉም ይጠየቅ። ገብቶሻል። ግን ዝም ብለው ያለ ስም ስም መስጠት በጣም ይከብዳል። እኔ አሁን ትዕግስት ሳራ ትዕግስት እኔ ትዕግስት ነው በትዕግስት ነው የምንተዋወቀው፣ ከዚህ በፊት ነው የምንተዋወቀው። ስለ ቴውላ አውርቻታለሁ ቤይሩት እንደሆነች ማለት ችግር የለውም ታውቃለች ግን በዚህ ልክ እኔ ትዕግስት እንደዚህ አይነት ነገር ትሆናለች ብዬ አስቤ አላቅም። እንደገና ወንድሟም በዚህ ልክ ይሆናል ብዬ አስቤ አላቅም። ኢቨን ዳሳሽ ራሱ እንደዚህ ትሆናለች ብዬ አስቤ አላቅም። እኔ ከስራ ስመጣ አረ እስኪ ደውልላት፣ አረ ደውልላት፣ ለእህቴ ማለት ነው እንድትወስዳት የማያደርጉ የሚጠይቁኝ ይለምኑኝ ነበር ገብቶሻል። እኔም እደውልላታለሁ፣ ውሰጃት፣ ውሰጃት። ምክንያቱም እዚህ የምሰራው ስራ የማይገባት ስራ ነው ገብቶሻል። ጽዳት ነው ምሰራ። ቃል አይገባትም ተደዳሽኛ ደላው ይሄ አይገባት። ሶ እዛ ሂዳ እንኳን እናቷ ቆሎ ሽጣ ነው ያሰደገቻት፣ ገብቶሻል? ተቃጥላ ነው ያሰደገቻት፣ ብዙ ነገር ሆና ነው ያሰደገቻት። ማንም የጉለል ህዝብ ያ ቃል ይመሰክርላታል፣ ገባሽ? ግን ቃልዬ የለችም ተብሎ አሁን ላይ በቃልዬ የውሸት ነገር መደረግ የለበትም። በቃ እውነቱን ተናግሮ የመሸበት ማድረግ ነው፣ ገብቶሻል? እውነቱን ተናግሮ የመሸበት ማድረግ እ ይደብራል እንደዚህ አይነት ነገር እንደት እንኳን እንደት ይዘጋል። እንደ ወንድምህ እንደ እኔ እነሱን ትችላለህ። ፈ- ፈርስቶፎል አንተ ወንድምህ ስለሆንክ ለሪካ ምስክር ልትሆን አትችልም። ለምን ወንድምህ ነህ። ኖ ምስክር ልትሆን አይደለም። ማስረጃ እኔ በማስረጃ ነው አውዬ። አዎ በጣም ጥሩ። እናትየው አልገባልኝም። ለምናገረው ነገር ሪስኩ ነው የምነግርሽ። እሺ ችግር የለውም። ደረሰኝ። አዎ ቮይስም አለ፣ ቮይስም አለ። ደረሰኛል ያመሰገነቻት ቮይስ አለኝ። ወንድሜ እየተደማመጥን ወንድሜ፣ ወይሱን ተወው እና ደረሰኝ ነው ማስረጃ። ዶክመንት አለ፣ ደረሰኝ አለ። ደረሰኙ ቼክ ይደረጋል፣ ደረሰኙ ባንክ ቼክ ይደረጋል። ኦሪጂናል ትክክለኛ ደረሰኝ ነው ወይስ ቼክ ደረሰኝ ነው? ትክክለኛ ደረሰኝ ከሆነ ወደ አካውንታቸው ገብቶ እንዴት ነው እናት ያላወቁት? እናት ትመጣለች፣ እናት ትናገራለች። ዳታዋን እያስተካከለች ነው። ከዛ ውጭ ደግሞ ማለት ነው ትልቅ ምስክር ሊሆን የሚችለው ዶክመንት ነው። ኦኬ እንጂ ምርመራው የስክሪን ምርመራው ወጥቶ ቃልዬ፣ ነፍሷን ይማረው ራሷን አጥፍታ ከሆነ በምንም ሁኔታ ሪካ ተጠያቂ ልትሆን አትችልም። ራሷን አጥፍታ ከሆነ እሷ እንዴት ነው ልትጠይቅ የምችለው? ራሷን ካጠፋችሁ፣ እሺ። ዕዳ ያመጣሁሽን የከፈልኩልሽን። ሌላ ኮድ ስጫቸው በሌላ አካውንት ሊገቡ ነው ኔትወርክ አስቸግሮን ነው ብለው ነው። ሌላ ኮድ ስጭኝ ዋትሳፕ ላይ ላኪልኛ። እሺ፣ የሚገቡበትን አካውንት ፕሮፋይል ላኪልኛ። እንዴት እናውቀዋለን? እሺ፣ እሺ፣ ላኪልኝ ዋትሳፕ ላይ አው ልካልኛለች። ራሷ እናትየው ልካልኛለች። ይኸው ኮዱን እኔ ለራሳቸው እዚህ ጋር ልኬላቸው። ከፈለግሽም አንድ ላይ እዛው አገናኝ ሻለሁ ከፈለግሽም ሰጣቸው። አይ ችግር የለውም በራሳቸው ከጨረሱ በኋላ እኔ መስጠት እችላለሁ። አይ ነው አይ ነው እንትን ካለባቸው ብዬ። እሺ ቆይ አንዴ ፎርማች ሞዲሬተሮች ግሩፕ ላይ ልክ ያለው የቃል እናትን ቲክቶክ ፕሮፋይል ሁ የሚገቡበትን የምትገባበትን ሶሪ ኮመንት ላይ የምጽፈውን ኮድ ልክ ይላታለው። ኮመንት ላይ ተከታተሉ ፕሊስ፣ ሞዲሬተሮች፣ ቴንክ ዩ ስለምትረዱ እጅግ በጣም እናመሰግናለን። ደረሰኛ አለ፣ ደረሰኙ ይረጋገጣል። ከምንም በላይ ከሰው ምስክር ከምን ምስክር በላይ ቮይሶች እና ደረሰኞች ማስረጃ ናቸው እና ውጤቱ ወጥቷል ኦልሬዲ። እኔ ውጤቱ ለእናት እየሆኑ ዳይሬክት የሚላከው አሉኝ እኔ አረብኛ ማንበብ ማቅረብ እችላለሁ። ላኩልኝ፣ ላንበብና ላሳውቅ ለሕዝቡ ስል አይላክም ብሎኛል። ኢምባሲውን አናግሬ አረቡንም አናግሬያለሁ። ስለዚህ ስልኳ እጄ ላይ ነው። ለእናትየው ልልከው ነው፣ ከአስክሪኑ ጋር ለሚሄድ ሰው ልልከው ነው ብሏል። ስለዚህ ሁሉም ነገር እናትየዎች ሲገባ ተተርጉሞ ኢትዮጵያ እናውቃለን። ራሷን አጥፍታ ነው ተገፍትራ ነው የሚለውን ውጤቱን አስክሬን የሚመራ ውጤት ይሁን በዚህ ጉዳይ ነጻ ከሆነች ቢቃ ስላመጣቻት ደላላ ናት የተባለው አሽሁን የከፈለችበት ደረሰ ለደላላው ልታቀርብልን ትችላለች። እኔ አሁን በኤድፎን ይሰማኛል፣ ከዚህ በኋላ ድምጽ ጨምሮ አልችልም። ቢሰማችሁ ባይሰማችሁ የራሳችሁ ጉዳይ ነው። እሺ ቀጥሉ፣ ቀጤና እሺ። ሀቢባዬ እኔ ቆሎ ሽጬ ነው ያሳደግኳት። በመሰረቱ የዳ ልጅ ናት፣ ለፍቼ ማስኛ አባት የሌላት ልጅ ነው ያሳደግኳት ሲቀጥል ደግሞ እሷን አምኜ ማለት ነው፣ ልጅሽን ስሰጭ ማለት ነው፣ በአመኔታ ነው። በቃ ቤተሰብ ነን፣ እዚህ ጋር እንደ ቤተሰብ አድርጌ፣ ምክንያቱ ከእኔም በላይ ደግሞ እሷም ታስባለች፣ ጥሩ ሰው ናት በሚል ነው የሰጠኝ ነው። ግን ይህን ሁሉ ጊዜ ማለት ነው አራት ወር ሙሉ ስትቀያየር በየቤቱ፣ ዳሳሽ፣ እንዲህ እንዲህ አይነት ችግር አለ ባይኖርሽም፣ ያንን ዕዳ ነጠላን ጥፌ ለምኜ እልክልሻለሁ፣ እባክሽ ሪካ ላኪልኝ እያልኩኝ ብትልክልኝ ምን ችግር አለው? ለእኔ ቢልነገረኝ ምን ችግር አለው? ይሄ ነገር ሳይፈጠር ማለት ነው ዳሳሽ እንዲህ እንዲህ አይነት ችግር አለ፣ ስለዚህ እባክሽ ምን ይሻላል ብላ ማማከር የለባትም። አደራ የተሰጣት ለእሷ ነው አደል እንዴ? ልጅን ያህል ነገር አንስቼ፣ አንድ ፍሬ ምንም ነገር የሌላት ልጅ አንስቼ ልክ ያለው በአመኔታ ማለት ነው ጥሩ ናት ሲባል ማለት ነው ጥሩ ናት ስለተባለ በቃ፣ ለእኔም ልጅ ጥሩ ናት ያልፍልኝ ይሆናል፣ ቆሎ ከመሸት ታወጣኝ ይሆናል ልጄ እየላኩ ስልክን አራት ቤት እባካችሁ አውጡኝ እያለች እየተጨነቀች፣ ለእኔ ተነግሮ ብትመጣልኝ ምን ችግር ነበረው? አሁን ደግሞ ባለው ነገር ማለት ነው እግዚአብሔር ብሎ በእናንተም ትግል ሆነ በእሷም ትግል ሆነ ሬሳዋ መቼ እንደሚመጣልኝ ብታሳውቁኝ። እኔ ይኸው ከሰማሁ ጀምሮ ማለት ነው እንቅልፍ አልተኛ፣ ምግብ አልበላ፣ ተደፍቼ ነው ያለሁት። በቃ ከአቅሜ በላይ ነው ሁሉ ነገር። ምክንያቱም ካጠገቤ ሲቀጥልም፣ ሲቀጥልም ደግሞ አንድ ልጅ እናያጠዋል ያችን የመሰለች አበባ ነው ያጠዋል። በጣም እኔ እንጃ ብቻ ምን ብዬ ልገልጽልሽ አልችልም። በአሁኑ ሰዓት አዘለኝን ግን ነገ ይመጣል ተብሎ ተረድቼ እሬ ሰውን ስለቆየብኝ ነው በዚህ ራሱ ልቀርብ የቻልኩት ማለት ነው። ከአቅሜ በላይ ስለሆነ አንደኛ ወይ ከዚህ እንኳን ራሱ ማለት ሰው ሲመጣ እንግዳ ሲመጣ ማለት ነው እየተለመነ ነው። እሺ ብዙ ነገር የሚደረግም እና ብቻ በአጠቃላይ ማለት ነው ምን ብዬ ልግለጽልሽ? እኔ እንጃ ብቻ ምን እንደምልሽ ማለት ነው። በጣም በጣም በጣም እንዲ እኔ እንዴ ይሆናል ብዬሽ አልገመጥኩም። እንደገና ደግሞ ማለት ነው ከዛ መጥተሽ ግዴታሽ ይሄ ሶሲ ከእናትሽ ተበደልሽም ተቀደምሽም ከማንም ከማንም ብለሽ የሶሲና የምርመራ ክፍያዬ እኔ እኔ ከፍዬ ነው እንትን ያልኳት። እዚህ የሶሲና የምርመራ ራሴ ከፍዬ ነው የመጣችው ከዛ በኋላ ደግሞ? እኔ ከስንት ከፈልሽ? እናት የሲኦሲ እና የሲኦሲ እና የሜዲካል ስንት ከፈልሽ? ሀያ ስድስት ሺህ ብር። እሺ፣ ከዛ በኋላ ደግሞ ከመጣሽ በኋላ አምሳ ሺህ ብር ትከፍያለሽ፣ ይሄ ግዴታ እዳሽ ነው አለቻት። ግዴታ እዳሽ ነው፣ እኔ ያለ ሀቁ አልልሽም። ሲጀመርም ማለት ነው ምንም። ከዛ ስትል እሺ፣ ይሄ ቢሆንም የሁለት ወር ደሞዝ ቢሆን ነው የሁለት ወርም አይወስድም ሰላሳ ሰላሳ ሺህ ብር በወር ይከፈልሻል። የተሻለ ነው የምታገኙ አለቻት። በአጋጣሚ ይህ ነገር ተፈጠረ ብላ መጣች። ከመጣች በኋላ ደግሞ ያለብሽ ከሳሽ እንዲህ አይነት ችግር ተፈጥሯል፣ እባክሽ እንዲንዲ ቢሆን ይሻላል ማለት ነው የሚቀለው፣ ወይስ እንዲህ ማለት ነው የሚቀለው። አሁን ወጣ ወረደ ተባለ፣ ያምዳ ከፍል ማለት ለመንኩም፣ ሰራኩም፣ ቀጠኩም ከልጅ አይበልጥም። ለምኘ ወይ ከነሱ ከእናንተም ደግሞ ይህን ስለማላውቅ እንጂ እንትን ብዬ እንትላል። እንደገና ደግሞ ከፍላ ነው እናትዮ የላከቻት። ምንድን ነው የከፈልኩ? ብከፍልማ መች ልጄ ህይወቱ ያልፍ ነበረ ኑሮ ወይም ብከፍል ማለት ነው። ድህነቴ ነው። ድሃ ሁነሽ አትገኛ ቢባይ የምኖርባትን ቤት ባሳይሽ ማለት ነው። አልቅሰሽ አታባሪ ማንች። እውነቴ ነምልሽ፣ ድህነቴ ነው ልጄን ያስበላዋል። ለስደት ዳርጌ ብዙ ነገር የደረሰባት አስር ሺህ ብር ልክ ያለው ለምትለው ደግሞ አሁን ነው እንጂ የተደረገ። ሁለት መቶ ዶላር ሰጣኛለሽ፣ ከሰውዮ ቤት ወጥቶ ሰጥቻለሁ። ዳሳሽ እናቴ፣ ሁለት መቶ ዶላር ከፍያለሁ። አሁን የሚቀርብኝ የዚህ ወር ደሞዝ ለሷ መስጣት ነው። የዚህም ወር ደሞዝ ለሷ ነው ማስገባ። ከዛ በኋላ እናቴ ደይ በቃ ቃል ይይ ለኔ አታስቢ፣ እኔ የምፈልገው የአንችን ጤንነት ነው። ይሄ ሁሉ ሆኗል እኔ አላውቅ፣ ሲጀመር ማለት ነው መጨረሻው ላይ ነው የሰማው ይልሽ፣ መጨረሻው ላይ አሙስ ቀን ማለት ነው እማዬ ወድቅ ያለው ጉልበቴ መቶኛል አለች ሀቁን ነው የምነግርሽ ሀቁን ማለት ነው ተመታሽ ቃልዬ እደውልላታለሁ ለሷ አንቺም ወደ ሀገርሽ ተመለሽ ስላ እማዬ ደይን እየጨረስኩ ነው ግን የአየር ትኬት አለብኝ እንደገና ደግሞ ከዛ ቤት ስገባ የተፈራረምኩበት አንሹራንስ ያረኩበት ሁለት መቶ ዶላር ትከፊያለሽ ብላኛለች እሷንም እንዴት አርጌ በኖረችበት ስንት አመት በኖረችበት እንዴት አርጌ እሷንም ጉድ አርጌ ልመጣ እችላለሁ። እግዚአብሔር ይርዳሽ በይኝ አለችኝ። ከዛ በኋላ ልሳኗ ተዘግታል።